መኳንንቶቹ ወረርሽን በሽታ ሲያማቸው ከመኳንንቱ ከዛር ከቸነፈሮቹ ወረርሽ መኳንንቱ ይዞ ነው ሊል ነው ማለት ነው። አቻላቻ ነው ጨዋተው ማለት ነው። እንደዚህ አይነት ቀልድ የለም። የሚገርመው እስከለተሞታችን አለ ቸነፈሩ። ቸነፈር እኮ ህይወት የለውም። ቸነፈር ህይወት የለውም እኮ በህይወት የሚንቀሳቀስ አይደለም። ለበሽታ ተነሳ የሚያጠፋውን አጠፋ። ከዚያ በኋላ እሱ ራሱ ይጠፋል። እሱ ራሱ ይጠፋል። ጉንፋን የማይጠፋው ለምን መሰላችሁ? አንድ ጉንፋን ከተፈጠረ ጀምሮ እስካሁን ድረስ እየኖረ እንዳይመስላችሁ። ጉንፋን በየ ጊዜው ነው ከበስባሽ ቦታ ከቆሻሻ ቦታ የሚገኘው ከቆሻሻ ቦታ በየጊዜው ይገኛል፣ ይወለዳል እንደ ትል ስለዚህ አያችሁ ትሎች ብዙ ተባዙ ተብለው አልተፈጠሩም። ትንኞች ብዙ ተባዙ ተብለው አልተፈጠሩ። ምክንያቱም እድሜ ለቆሻሻ የትኛውም ብስባሽ ቦታ ላይ የሚፈጠሩ ጊዜ ወለድ በሽታዎች አሉ። ጊዜ ወለድ ተባዮች አሉ። ጊዜ ወለድ ዝንቦች አሉ። በፈለገው ሰዓትና ጊዜ ዝም ብለው የሚፈጠሩ ቆሻሻ የሚወልዳቸው ትላትሎች አሉ። እነዚህ ናቸው እንደ ወረርሽኝ እንደ በሽታ የሚሆኑት። የትም ቦታ ቆሻሻ እንጥልና ከድጃችን የሆነ ብስባሽ እናስቀምጥና ከዚያ እግዚአብሔር በሽታ ወረርሽኝ ላከብን ብለን ገድለ ክርስቶስ ሠምራን እናነብ ነው ማለት ነው። አይሆንም። እንደዚህ አይነት ነገር የለም። እስከ ዕለተ ሞታችን ድረስ በእግዚአብሔር ሕግና ትእዛዝ እንኖራለን ያለው ውሸት ነው። አይሞትም። ሞት የሚባል በእነሱ ዘንድ የለም። መጥፋት አለ። ጉንፋን እኮ በአንድ ወቅት ይነሳና ከአንድ ቦታ ላይ ከአንድ በስባሽ ነገር ላይ ይፈጠርና ከዚያ በኋላ በቃ አንድ ጊዜ ከአንድ ቤተሰብ ውስጥ ይገኛል። ከዚያ ቤተሰብ መካከል የሚይዘውን ይዞ ይጠፋል፣ ያበቃል በቃ እንጂ ወደ ማደሬ ወደ መኖሪው አይሄድም። ቸነፈርም እንደዚሁ አሁን። ከቸነፈር አንዱ ሕማመ ብድብድ ወይም ደግሞ ተቅማጥ ተክለ ሃይማኖትን የገደላቸው የሚባለው ጌታችን ኢየሱስ ክርስቶስ በተቅማጥ ትሞታለህ ብሎ አላቸው። ብሎ ተክለ ሃይማኖት በተቅማጥ በአንድ ቸነፈር እንደሞቱ ይነገራል። ደቀ መዛሙርቶቻቸው አልተያዙም። እውነት ጌታችን በተቅማጥ እንዲሞቱ አዝዞ ነው ተቅማጡ የያዛቸው ወይስ የራሳቸው የንጽህና ጦት ነው? እውነትስ በተቅማጥ ሞተዋል ወይ? ሲጀመር ገድላቸው ተክለ ሃይማኖት ከመነኮሱ ጀምሮ እህል አልበሉም ነው የሚለው። ከመነኮሱ በኋላ ረጅም አመት ቆይተዋል። በርካታ በጣም በርካታ ከሃያ ዓመት በላይ ከመነኮሱ ጀምሮ እኒህ ሰውዬ እህል ያልበሉ ምንም ያልቀመሱ፣ ከሆዳቸው እኮ ከአንጀታቸው ከጨጓራቸው የእህል ነገር ምንም የለም። ቅዳሜና እሁድ ሰንበትን ለማክበር መራራ ወይም ጣፋጭ ሳይመርቱ ቅጠል ቆርጠው ይቀምሳሉ። ቅጠል ደግሞ አይበላቸውም። ለሰንበት ማክበሪያ ያህል ተብሎ ነው እና ስጋ ብትፈልግ ብላ ባትፈልግ ተው ብለው ይቀምሱና ይጥሉታል እንደዚያ እያሉ የኖሩ ሰውዬ አሁን በተቅማጥ ሞቱ ማለት ምንድን ነው የወጣላቸው እና ቸነፈር እንደዚህ አይነት በሽታ ነው በእሳቸው ጊዜም ይሄ ተከስቶ ነበረ አሁን ይሄ በሽታ ከዚህ ላይ የምንመለከተው ከቸነፈር አንዱ እንግዲህ የተቅማጥ አይነት ሊሆን ይችላል ሌላም ሌላም አዙሪት ሊሆን ይችላል ቶኪያ ሊሆን ይችላል ብቻ ወረርሽኝ ነው። ምን አይነት ወረርሽኝ እንደሆነ ምንም አይታወቅም። ዝም ብሎ መቅሰፍት፣ ሰው ይታመማል፣ ይሞታል። እንደሆነ አይታወቅም። ለምሳሌ እንደ ኮሮና እንደ ኢቦላ፣ ስለዚህ የሚያሳየው ምልክት ይኖረዋል። በቃ እንደ ከብትና እንደ ዶሮ በሽታ እንደዚህ ዶሮ ፈንግል አይነት ነገር እንደዚህ የሚጨርሽ በሽታ ነው ማለት ነው። የሚገርመው ግን እንደ ሰው ሰው ሆኖ ይልቁንም ደግሞ የእግዚአብሔርን ትእዛዝ አክባሪና ፈጻሚ ሆኖ እስከ ዕለተ ሞቱ ድረስ የሚያገለግል የክርስቶስ ሠምራ ገድልና የተክለ ሃይማኖት ገድል በጣም ተቀራራቢነት አላቸው። በህይወታቸውም ይመሳሰላሉ። ምንድነው ተቀራራቢነቱ? እሳቸው የገረዙት ሰይጣን ሙቶ መንግሥተ ሰማያት እስኪገባ ድረስ እግዚአብሔርን ያገለገለ ይላል። እዚህ ላይ ደግሞ እስከ ዕለተ ሞታችን ድረስ በእግዚአብሔር ትእዛዝ የኖሩ ቸነፈሮች ከሆኑ ነፍስና ሥጋ አላቸው ማለት ነው። ኃጢአት ሲሰሩ የሚጠየቁ፣ ኃጢአት ካልሰሩ ደግሞ የሚባረኩ ወደ እግዜር መንግስት የሚገቡ ናቸው ማለት ነው። መቼም እግዚአብሔር ህጉን የሚጠብቁትን ቸነፈሮች አይኑ እያየ ወደ ጋንም አይልካቸው። ከእኛ የተሻሉ ህግ አክባሪዎች ናቸው። በመላኩ በሚካኤል ትእዛዝ የሚንቀሳቀሱ ናቸው እንዴት እንዴት ታዩታላችሁ? እናንተ እስቲ ተነጋገሩበት። ገድለ ክርስቶስ ሠምራ ተስፋ ግብረ ሥላሴ ዘብሔረ ቡልጋ ለመለው ዓለም ምእመናን የዘላለም የህይወት ምግብ አዘጋጅና አከፋፋይ በተስፋ ማተሚያ ቤት እንደታተም እንጂ ዓመተ ምረቱ አልተገለጠም። ለማንኛውም በየትኛውም ጊዜ ይታተም የገድለ ክርስቶስ ሠምራ እርማትም መሻሻልም ምንም ያልተደረገበት ስለሆነ በየትኛውም በቤተ ክርስቲያን ገብታችሁ ገድለ ክርስቶስ ሠምራ ብላችሁ ብትሉ በየትኛውም፣ ከለር ከለሩ ይለያያል፣ የሽፋን ከበሩ ይለያያል። ሰማያዊ አለ፣ ቢጫ አለ፣ እንደዚህ ቀይ አለ፣ አረንጓዴ አለ፣ የተለያየ አይነት ነገር አለ። ከኔ እንኳን ሁለት ሶስት አለ፣ የተለያየ ከለር ያለው ግን አንድ አይነት ነው። ብትገዙት በነግርኋችሁ ገጽና ቁጥር አድራሻ ይህንን ይህን አሰፋሪ ነገር ታዩታላችሁ። ይህ ተመልከቱ። በመላእክት ትእዛዝ የሚንቀሳቀሱ አጋንንት፣ ቸነፈር በሽታዎች። ቀጥሎ ያለው ክፍል ምን ይላል? ከዚህ ክርስቶስ ሠምራ ሆይ ዳግመኛ ሌላ ነገር ልንገርሽ ስሚ። ምናልባት ሰዎች ውሃ ይወስዳቸዋል፣ ጅብ ይበላቸዋል ቢሉሽ፣ ከዚህ እኛን የሚነካ ነገር የለም ማለት። ይህንን ተናግሮ በጣና ባህር ላይ በእግሩ እየሄደ ከደብረ ዳጋ ደረሰና እናታችን ክርስቶስ ሠምራ ወዳለችበት ተመልሶ መጣ። ከዚህ በኋላ ከእንግዲህ ወዲህ ወደ አገሬ ተመልሼ መሄዴ ነው አላት። አሁን ስለ ብብት ላይ ሆነና ተሰለባበቱ ሄዱ። ክርስቶስ ሠምራ ያለችበት ወደ ምዕራብ ፀሐይ መግቢያ ጫፍ ላይ ዳጋ እስጢፋኖስ ነው ያለው። ከዚያ በባህሩ ላይ በእግሩ እየተራመደ ሄደና ወደዚያ ማዶ ከደረሰ በኋላ እንደገና ተመልሶ መጣ። ከዚህ በኋላ አንገናኝም እኔና አንቺ አላት። ከታዘዘ የማይመጣበት ምን ምክንያት አለው? ይመጣል። ከታዘዘ ያገኛት ይችላል። እንደማይመጣ ምን እርግጠኛ ሆነ። በሚካኤል ትእዛዝ የሚንቀሳቀስ መንፈስ እንዴት ነው ዳግመኛ የማይመጣበት ምክንያት? ሂድ ከተባለ ይመጣል። ስለዚህ አላገኝሽም እንደገና ምናምን ማለት አይጠበቅበትም። በራሱ ትእዛዝና ምሪት እየሄደ ከሆነ አዎ ላይመጣ ይችላል። በትእዛዝ የሚንቀሳቀስ የሚወጣ የሚገባ ከሆነ ግን ወደዚህ አልመጣም ወደዚህ ይመጣለሁ የሚባልበት ነገር የለም፣ ውሸት ነው። እሺ ከአፍታ ቆይታ በኋላ እንመለስ። የተወደዳት ወገኖቼ እንደገና ተመልሸ መጥቻለሁ። የዛሬው ምንባባችን በጣም ሰፋ ያለ ረዘም ያለ በመሆኑ ቆራርጠን ቆራርጠን በክፍል በክፍል ነው ያየ ነው። ቢሆንም በየጊዜው በተራ በቅደም ተከተል ስለሚለቀቅ እርግጠኛ ነኝ ደስ ብሏችሁ ታዩታላችሁ እና በጣም በጣም የሚገርም የሚገርም ነገር ነው። አሁን ደግሞ ቀጥሎ ያለውን ተመልከቱ። ያው ያው መንፈስ ነው፣ ያው ራሱ ነው። ጋኔኑ የክርስቶስ ሠምራን ምልጃ ፈለገ ይላል። አሁን ይህንን ክፍል ከራሱ ከመጻፉ እንደው ላንብብላችሁ። የመጋቢት ወር ነው፣ ቁጥር 3 እስከ አስራ ስድስት የሚገርም ነገር ነው። ሙሉ ወሩን የያዘው ይሄ የቸነፈር ጉዳይ ነው። ከዚህ በኋላ ከእንግዲህ ወደ ሀገር የተመልሸ መሄዴ ነው። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ነገር ግን በቅድስት ጸሎት አትርሽኝ ብሎ ተሰናበታት። እሷም ሂድ፣ እግዚአብሔር በሰላም ወደ ቤትህ ያግባህ ወይም ያድርስህ ብላ አሰናበተችው። ልመናዋ አማላጅነቷ ለወዳጇ ለተስፋ ገብረ ስላሴ ይደረግለት ለዘላለም አሜን ተብሎ ተደምድሟል። የመጋቢት ወር ገድለ ክርስቶስ ሰምራ እንግዲህ የተመኘው ይሁንለት ተስፋ ገብረ ስላሴ። ለእኛ ግን የጌታችን የኢየሱስ ክርስቶስ በረከት ረድኤት ማዳ ሁልጊዜ ከኛ ጋር ይሆንልን። አያችሁ ጋኔኑ ስራውን ሰርቶ ጨረሰ። አሁን ወደ ሀገሬ መሄድ ነው ነው ያላት ክርስቶስ ሠምራ በቅድስት ጸሎትሽ ታትርሽኝ ተብላለች። አሁን ቸነፈሩ እውነት፣ አሁን በሀገራችን እንግዲህ ቸነፈር ተብሏል። በሷ ጊዜ የነበረው በሽታ ቸነፈር ማለት የጥቅል ስም ነው እንጂ የበሽተው ልዩ ስም አይደለም። የጋኒኑ ወይም ደግሞ የመንፈሱ ስም በድል አስፋር እና፣ ይሄ በድል አስፋር የሚባል ቸነፈር ቅድስት ክርስቶስ ስምራ ወይ፣ ቅድስት በምትሆን ጸሎትሽ አስቢኝ አላት። እሷም እንደ ቤተሰብ ተቀበለችውና ሂድ፣ እግዚአብሔር ከአንተ ጋር ይሁን አለችው። እውነት እንደው በእግዚአብሔር ባሪያዎች ዘንድ እውነት በገባቸው ዘንድ ይህ ነገር ይሆናል፣ ይህ ነገር ይከናወናል፣ እንደዚህ አይነት ነገር አለ ተብሎ ይታመናል። ወገኖቼ በፍጹም የማይሆን የማይታመን ሊደረግ የማይገባው ለቤተ ክርስቲያን ደግሞ ውድቀት የሆነ ነው። እኛ ከአጋንንት አንማርም። እኛ ከቸነፈር ከጉንፋን አንማርም። እኛ ከኢቦላም ከኮሮናም አንማርም ዘመን ከሚያመጣው ወረርሽን በሽታ አንማርም። ዓለማችን አዎ ከእግዚአብሔር ትእዛዝ ስትወጣ ፍቅር ሲጎድላት ሰላም ሲጠፋባት የረሃብ ቸነፈር ይመጣል። የውሃ እጦት ቸነፈር ይመጣል። ሌላም ሌላም ቸነፈር ይመጣል። የተለያየ ወረርሽን በሽታ ይመጣል። ያ ሁሉ እንግዲህ ቸነፈር ይባላል። ቸነፈር ቸነፈር ማለት የወል ስም ነው የበሽታው። አሁን ኮሮና ወረርሽን በሽታ ነው፣ ቸነፈር ይባላል ሌላም ሌላም ጉንፋን ወረሽን በሽታ ቸነፈር ይባላል። አተት ወረሺ ነው ቸነፈር ይባላል። እና በተለያየ ጊዜ የተለያየ በሽታ ይመጣል። የተለያየ በሽታ አሁን አተት ተቅማጥና ትውከት አጣዳፊ ተቅማጥና ትውከት ተብሏል። በራሱ በአንድ ወቅት ተነሳና ህዝብ ጎዳ፣ አጠቃ። ብዙ ሰው በሕክምና ተረፈ። አሁን አተት ጠፋ እንበል። እንደገና ግን አተትን የሚመስል በሽታ ሊመጣ ይችላል። ባለሙያዎቹ ሳይንቲስቶቹ ሲመረምሩት ግን ከአተት የሚመሳሰል ግን መንስኤው የተለየ ሊሆን ይችላል። አተት እንደተነሳበት መንስኤም ተመሳሳይ ሊሆን ይችላል። አተት እንደገና ያ አተት ተወልዶ ሳይሆን ወይም አድፍጦ ቆይጦ እንደገና ተነስቶ ሳይሆን ያ አተት በተወለደበትና በተገኘበት አይነት ሁኔታ ይሄኛውም ደግሞ የሚወለድበት ወይም ደግሞ የሚፈጠርበት እድሉ ተገኝቷል ማለት ነው። ስለዚህ በሽታ በየ ጊዜው የተለያየ መልክና ማንነት ይዞ ይመጣል እንጂ አሁን ለክርስቶስ ሠምራ እንዳወራት ክርስቶስ ሠምራ እኮ ቅዥት ውስጥ ነው ያለችው ማለት ነው። ቅዠት ውስጥ የቅዠት ነገር ነው እያየቻለችው። ሲጀመር ቅዱስ ሚካኤል የክርስቶስ ሠምራ ጠባቂ ነው ብሎ ማመን ይከብዳል። ምክንያቱም እንደዚህ አይነት ሴት ቅዱስ ሚካኤል ጠባቂዋ ቢሆን ኑሮ ብዙ የምትስተካከለው፣ ብዙ የምታውቀው፣ ብዙ የምትረዳው፣ የምትማረው ነገር ነበረ ሚካኤልን ያህል መልአክ ከጎኗ ይዛ በየቀኑ በየሰዓቱ እያነጋገረችው እ ሚካኤል እኮ ስለ ኢየሱስ ክርስቶስ መአዳኝነት ቤዛነት፣ የሚያውቅና በልደቱ ጊዜም ሆነ በተለያየ ጊዜ መላእክቱ ሲመሰክሩ የነበሩ መሆናቸውን አብሮም በዚያ አካል ተሳታፊ የነበረ መሆኑ እናውቃለን። ምክንያቱም መላእክት በተወለደ ጊዜ ወርዶ ሲያመሰግኑ፣ ጌታችን የሆነ ሥራ በሠራ ጊዜ ወርዶ ሲያገለግሉ፣ ሲላላኩት እናውቃለን እና የመላእክቱ ዋናው ተልዕኮ ድርሻቸው አምላካቸውን ማገልገል ነው፣ እኛን መጠበቅ ነው። እንደዚህ ከሆነ ክርስቶስ ሠምራ ይህን ያህል ሰፊ ጊዜ ከሚካኤል ጋር የምትገናኝበት እድል ካላት ብዙ ነገር ጠይቃ መልስ የምታገኝበት እድል ነበራት። እንደሚታየው ግን ቸነፈር ጋር ይህን ያህል ስታወራ በጸሎትሽ አስብኝ ስላት እግዚአብሔር ካንተ ጋር ይሁን ብላ መርቃ ማሰናበት ከአንዲት የእግዚአብሔር ባለሟል የእግዚአብሔር ሴት ከሆነች የማይጠበቅ ፈጽሞ የተሳሳተ ነገር ነው። እንደዚህ አይደለም፣ እንደዚህ አይደለም። እነ ጴጥሮስ በነበሩበት ጊዜ የጴጥሮስ አማት ንደርታማ ነበረ። እንግዲህ ከቸነፈር አንዱ ነው ማለት ነው፣ ከወረርሽኝ አንዱ ነው ማለት ነው። በሚካኤል ትእዛዝ የሚወጣ ቸነፈር ቢሆን ኑሮ ኢየሱስ ክርስቶስ ገብቶ የጴጥሮስን አማት ተፈጉሰሻል ማለት ባልቻለ ነበር። ምክንያቱም መጀመሪያ የወሰነው እሱ ነው፣ ቀኑ ስኪደርስ የግድ መጠበቅ አለበት። በሚካኤል ትእዛዝ የመጡ ናቸው። በሌላ ጊዜ እነ ጳውሎስ ብዙ በሽተኞችን ፈጉሰዋል። ይሄ ሁሉ እንግዲህ በትእዛዝ የሚንቀሳቀስ ከሆነ ምንም ማድረግ አይቻልም። የትእዛዝ ጉዳይ ነው። ቀኑ እስኪፈጸም ጠብቁ ማለት እንጂ እንዲሁ ጣልቃ ገብቶ መለኮታዊ ትእዛዝን በመሻር በመተላለፍ ሌላ ስራ መስራት አይገባም ነበረ። ስለዚህ የክፋት አሰራር ለብቻው የራሱ ዓለም አለው። በኢየሱስ ክርስቶስም ይገደባል፣ ይታዘዛል፣ ይቆማል እንጂ ልክ ክርስቶስ ሠምራን አደንዝዟት እንደሄደው ቸነፈር እኛ ልንደነዝዝ አይገባንም። እንደዚህ አደለም ስርዓቱ፣ ህጉ እንደዚህ አደለም። እኛ የባቡንና ጊንጡን ራስ እንረግጥ ዘንድ በኢየሱስ ክርስቶስም ሥልጣን የተሰጠን ሰዎች ነን። በእንዲህ አይነት ቀልድ አንኖርም እና ስለዚህ ወገኖቼ በጣም በጣም የሚያሳፍር የሚያስገርም ነገር ነው። ይህንን ዛሬ በዚህ ይጨርሳለሁኝ። በሚቀጥለው ክፍለ ጊዜ ደግሞ ቀጣዩን ወር ይዤ እመጣለሁኝ። ደና ሁሉልኝ። ሰላም ሁኑልኝ። ፕሮግራሜን እንደምትከታተሉ እና ለሌሎች እንደምታስተላልፉ ተስፋ አደርጋለሁ። እግዚአብሔር ጸጋውን ያብዛላችሁ። ሰላም ሁኑልኝ።